ዛሬ ደግሞ ይህን የመሰለ የኩሳ ሾርባ አሰራር ይዤላችሁ መጥቻለሁ። በጣም በጣም ቀላል ነው፣ ትወዱታላችሁ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ቤተሰቦች፣ እንዴት ናችሁ? ለቤት አዲስ የሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። ላይክ ሸር እያደረጋችሁ ወደ አሰራሩ እናልፋለን። በመጀመሪያ እንደዚህ አድርጌ ኩሳውን ቆራርጫው አለው። በምታየት መልኩ ክብ ክብ እያደረኩ ነው የቆረጥኩት። ያው ስቆርጥ ያላሳየዋችሁ ምንድን ነው ጊዜ ለመቆጠብ ነው። በደንብ አድርገን እናጥበዋለን። ቢያንስ ለ አስራ አምስት ደቂቃ በከል ወይም ደግሞ በአቸቶ በጨው አድርገን በደንብ አድርገን እንዘፈጽፈዋለን። ከላይ ያሉት ቆሻሻዎች በደንብ ስ እንዲሄዱልን ማለት ነው። እንደዚህ እኔ ከቆራረጥኩ በኋላ ነው። መጀመሪያም እናንተ ማጠብ ትችላላችሁ፣ እንደ ፍላጎታችሁ ማለት ነው። ከአስራ አምስት ደቂቃ በኋላ በደንብ ከለቀቀልኝ ቆሻሻው በደንብ አድርጌ አጥቤ እንደዚህ በንስፋ ያደረግና ወይ ደግሞ በማጥ ላይ አድርጌ አስቀምጠዋለሁኝ ማለት ነው። በጣም ቀላል በጣም ተወዳጅ በጣም ቆንጆ ነው። እመኑኝ፣ እውነት ነው የምላችሁ። በመጀመሪያ የሚያስፈልገን እዚህ ጋር ድስት፣ ብረት ድስት ላይ የገበታ ቅቤ እንዲሁም የወይራ ዘይት እጨምርበታለሁ። የገበታ ቅቤና የወይራ ዘይት በአንድ ላይ ስጨምሩበት ዋው ነው። የእውነት ነው የምላችሁ ጣሙ በጣም አሪፍ ነው። አንድ ራስ ቀይ ሽንኩርት እንዲሁም ደግሞ ግማሽ ራስ የነጩ ሽንኩርት ካላችሁ፣ እሱ ካሌላችሁ በቀዩም ብቻ መስራት ትችላላችሁ። ምንም ችግር የለውም። ባገኛችሁት እናንተ ቤታችሁ ባለው ማለት ነው ሽንኩርት እንጨምራለን ማለት ነው። በደንብ አድርገን እንደዚህ ትንሽ ሽንኩርቱ ትንሽ አንድ ለሁለት ደቂቃ ለሶስት ደቂቃ እንትን ካረጋችሁ በኋላ ኩሳችንን ያዘጋጀ ነው። ኩሳ እንጨምራለን። ክዝብራ ጨምራለሁ። ክዝብራ በደንብ ሆኖ አጥቤ አድርቄ ነው ከትፌ በዚህ መልኩ የጨመርኩት። ከዛ እርጎ ጨምራለሁ፣ እንዲሁም ነጭ ሽንኩርትና ጅንጅብል በአንድ ላይ የተፈጨ ቅመም። የጨመርኩት ደግሞ ብላክ ፔፐር ወይም ደግሞ ጥቁር ቅመም እንዲሁም ደግሞ ክዝብራና ሽፍ ነው የጨመርኩት ማለት ነው። አገራችን ይሄ ድንብ ብላል። የሚባለውን ማለት ነው። እሱን የተፈጨውን እሱን ጨምሮ ያለው አንዳንድ የሻይ ማንኪያን ነ ጨመርኩት ሁለቱንም ማለት ነው። እርጎ ፍሬሽን የተጠቀምኩት ይሄን ይመስላል። ያርጎት የተጠቀምኩት ወዳው ቶሎ ብላችሁ ልክ እንትናችሁ ኩሳ ስትጨምሩ፣ ሁሉንም በአንድ ላይ ማዋሃድ ያለባችሁ። ለምን በኋላ የምትጨምሩ ከሆነ እርጎ ይቋቆልባችኋል ማለት ነው። ስለዚህ አንድ ላይ ሁሉንም ትጨምሩታላችሁ። ትንሽ ብቻ ገልበጥ ገልበጥ ካደረጋችሁት ብዙ ራሱ መቁላላት አያስፈልገውም። ለምን ጣዕሙ ዋ እንትኑ እንዳይሄድብን ከለሩን እንዳይቀይርብን ኩሳው ማለት ነው። ትንሽ ውሃ ጠብ አድርጋለሁ። በዚህ መልኩ የፈለ ውሃ ትንሽ ጠብ ያደርኩበት እንደዚህ ትንሽ ለሀያ ደቂቃ የሚሆን አበስለዋለሁኝ ማለት ነው። ሽታው የእውነት ልነግራችሁ አልችልም። የክዝብራው በተለይ የክዝብራው ወይ ደግሞ ፐርስሊ የሚባለው ማለት ነው። በጣም በጣም በጣም ቆንጆ ነው። የእውነት ነው የምላችሁ ሽታው፣ ጣዕሙ። እኔ ለመጀመሪያ ጊዜ ነው ይህንን የሰራሁት። ሮመዳን ላይ ነበር የሰራሁት ማለት ነው እና በጣም እንደዛ ጣዕም ይኖረዋል ብዬ አስቤ አላቅም ነበር ማለት ለምናገር። በነገራችን ላይ እኛ አረብ ቤት የምንሰራ እህቶቼ፣ አብዛኞቻችን እንደዚህ ነገሮች የሚጠቅም አይመስለንም። ግን ይሄ ለጤና በጣም ቆንጆ ነው በጣም አሪፍ ነው ብንጠቀመው። የተለያዩ አትክልቶችን አንጠቀምም ከኔ ጀምሮ ማለት ነው። እንደዚህ ከበሰለ በኋላ ትንሽ አውጥቼ ዳር ላይ ትንሽ አቆየዋለሁኝ። ካቆየሁት በኋላ ቀዝቀዝ ሲል በመፍጫ ሁሉንም በደንብ አድርገን እንፈጨዋለን ማለት ነው። በዚህ መልኩ በደንብ አድርገን እንፈጨዋለን። እየቀነስኩ ነው የምፈጨው። ይህንን ይመስላል ስፈጨው። በጣም በደንብ ሆኖ ድቅቅ እንዲል ነው የፈለግኩት። እናንተ ድቅቅ እንዲል ካልፈለጋችሁ፣ እኔ ቤቴ ስለማይፈልጉ ቤተሰቦች አይፈልጉም፣ የሆነ አንዳንድ ነገር የተለያየ እንትኖች ካሉበት ማለት ነው። ስለዚህ ለዛ በደንብ አድርጌ ድቅቅ አድርጌ ነው የፈጨሁት። ግን እናንተ ሸርከት አድርጋችሁ መፍጨት ትችላላችሁ። ከዛ ውሃ ጨምርበታለሁ። ሞቅ ውሃ ትንሽ ቀጠን እንዲል ስለምፈልግ ማለት ነው። ውሃ ጨምራለሁ በቃ እዚህ ላይ ጨራርሻለሁ ምንም የሚያስፈልገው ነገር የለም ሎሚ ግዴታ ነው ያስፈልጋል ጨው መጨረሻ ላይ ጨምራለሁኝ በጣም ቆንጆ ነው ሎሚው የሆነ ሃመጥ ነገር ይሰጣችኋል እንዴት ነው አፋችሁ ላይ ያዝ እና ደግሞ ጣዕም ይሰጣችኋል ትንሽ የክሬም አጠበህ ወይ ደግሞ ኩኪንግ ክሬም ጨምራለሁ ማለት ነው እንደዚህ ኩኪንግ ክሬምም ስትጨምሩ ጣዕም ይሰጥላችኋል ለየት ያለ በጣም ቆንጆ ቃና ይኖረዋል ማለት ነው። ይህንን ይመስላል። በጣም ቆንጆ በጣም የሚያምር የሚጣፍጥ የኩሳ ሾርባ ሰርቻለሁ እንደምትወዱ ተስፋ አደርጋለሁ። ለቤት የአዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ዛሬ የሰራሁት ይህንን ይመስል ነበረ። እንደምትወዱ ደግሞ ተስፋ አደርጋለሁ። በጣም በጣም ቆንጆ ነው፣ እንዳያልፋችሁ። የእውነት ነው የምላችሁ። ሌላ ቦታ የሚሄድ ነበር ያዘጋጀሁት ጾም ነበረ እና ወደ ሌላ ቦታ ይዘውት የሚሄዱት ነው ያዘጋጀሁት። ይህንን ይመስላል። እንደምትወዱት አልጠራጠርም። በጣም ቆንጆ ነው፣ ሰርታችሁ ሞክሩት። ከሞከራችሁ በኋላ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ለቤተሰብ ለዘመድ፣ ለወዳጆቻችሁ ሼር ላይክ አድርጉላቸው። የዛሬው ቪዲዮ ይሄን ይመስላል። በሌላ እስከምንገናኝ ባይ ባይ።